ቢስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ። ተመልሰን ወጥተናል። እንግዲህ አሁን እነዚህ ሶስት አጫጭር ሱራዎች በተከታታይ አላህ ሱብሐነሁ ወተዓላ ለእኛ መንፈሳዊ መመሪያ ብቻ ሳይሆን፣ ያው ጢቢ የሆነ ፋይዳም እንዳላቸው እያስተማረን ነው ማለት ነው። እና እያንዳንዳችን በየቤታችን በቀላሉ እነዚህን ነገሮች በእምነት ተቀበለ ናቸው ጠዋት ማታ አዘውትረን የምንቀራ ከሆነ ከብዙ ችግር የሚከላከሉልንና የሚታደጉን መሆኑን ጭምር እያስተማረን ነው ማለት ነው። ግን ኢማን ሸርጥ ነው። እነዚህ ነገሮች በሙሉ እምነት ይጠቅሙኛል ብሎ አላህ ሱብሃነሁ ወተዓላ የወፈቀው ሰው ሊጠቀምበት እንደሚችል ነው። በተጅሪባም የታወቁ ጉዳዮች ናቸው ማለት ነው እና ነቢዩ ለራሳቸውም ለቤተሰባቸውም አንድ ነገር ጠንክ እንዳይደርስባቸው ስጋት ሲሰማቸው በተለይ እነዚህን ነው የሚያነቡት መጀመሪያ የተለያዩ በሀዲስ ደረጃ የታወቁ አዑዙ ቢላሂ ሚን ሸር ልጅን ወሚን ሸር ልእንስ ወሚን ሸር እያሉ በሀዲስ ደረጃ ብዙ እስቲዓዛ የሚያደርጉባቸው አድዒያዎች ነበሯቸው። እነዛ ሱራዎች ከመጡ በኋላ ግን በሙሉ ቀደም የነበረውን ተዉት፣ ወደዚ ተለወጡ ይላል። እና ለምየንዝል ሚስሩህነ ነፊት ተዓውዝ እነዚህ ሙዓውዘተይንን የሚመስል እንዲያውም በዚህ ቦታ ላይ እንደነሱ ወሳኝነት ያላቸው ሱራዎች አልወረዱልኝም እስከ ማለት ድረስ ተናግረዋል ማለት ነው። ስለዚህ አላህ ሱብሐነሁ ወተዓላ በዱንያ ላይ እኛን የሚያስፈራን የሚያሰጋን ነገር የምናየውም የማናየውም ህይወት ያለውም የሌለውም ወዳጅም ጥላትም የፈለገው በፈለገው ቦታ በፈለገው ሁኔታ ጉዳት ሊያደርስብን ቢያስብ እነዚህ ነገሮች መከላከያ የሆኑላችኋል። ነብያችሁን የረዱ የጠቀሙ ናቸው። እናንተም ደግሞ ለኩም ፊ ረሱሊላህ ኡስወቱን ሐሰና የእሳቸውን ፈለግ ተከትላችሁ በዚህ መጠቀም ትችላላችሁ እያለን ነው ማለት ነው። እና ወሚን ሸሪ ሀሲድን የዛ ሀሲድ ሀሰድ ምቀኞች ያው ሁልጊዜ ራስ ወዳድ ናቸው። ራሳቸው ብቻ መኖር ራሳቸው ብቻ መጠቀም ይፈልጋሉ። ሌላው ያው የእነሱ ተዋረድ የእነሱ አሽከር እንዲሆን ብቻ ነው። እና ምቀኞች ብዙ ጊዜ ሰዎችን ለማጥፋት ወደ ኋላ አይሉም። ንፉሰ ሽሪራ እርኩስ መንፈስ የተጠናወተው ሰው ሁል ጊዜ ደካማ ነው፣ ጠባብ ነው። እኔ ብቻ ልጠቀም የሚል አስተሳሰብ ነው የሚይዘው ማለት ነው። ሀታ የራሱ የአባት እናቱ፣ እህቱ፣ ወንድሙ እንኳን እንዲጋሩት አይፈልግም። ያንን ጊዜ ይህንን ችግሩን እንግዲህ እንትን ለማለት የሚጠቀመው ምንድን ነው? በተለያዩ ተንኮላዊ አካሄድ ነው ማለት ነው። ሟርቱን፣ ጠንቋውን፣ ሲሕሩን የመሳሰሉትን ነገሮች ምቀኝነቱን ለማብረድ የማያደርገው ጥረት የለውም ማለት ነው። እና ወሚን ሸሪ ሀሲድን ኢዛ ሀሰድ ተምቀኛ ምቀኝነት በሚመቀይ ጊዜ አያድርስ ነውና ከሱ ተንኮልም ጠብቀ በሉ። እኔ እዛ ጊዜ ጠብቅላቸዋለሁ። ምክንያቱም እሱ ሊለውጠው የሚችለው ነገር የለም እኮ ከንቱ ለጥፋት እንጂ አላህ ስብሓናሁ ወተላ ናኑ ቀሰምና በይነሁም መዒሸተውን ፊልሀያት ዱንያ ፍጥረታትን ሁሉንም እንደፈጠርኳቸው እጣፈንታቸውንም እኔ ነኝ የወሰንኩላቸው ይላል። ላማኒ አሊማ አጦይት ወላ መዕጥ የሊማማናት ሰማይ ስዝቅ መሬት ከፍ ቢል አንዲት ቅንጣት ጠብታ ውሃ አላህ ያልቀሰመልህን ልትበላ ልትጠጣ አትችልም። አንዲት ፍሬ አንዲት ሀባ ልታገኝ አትችልም አላህ ያልወሰንልህን። ግን አለመታደል ሆኖ ሰዎች ሁሉ ተከሰሩ እኔ ከብራለሁ ብሎ የሚያስብ ሰው አለ። ሱብሓነሏህ! እንዴት አድርጎ ለአንተ ገና ሳትፈጠር ከስንት ሺህ ዓመታት በፊት እኮ ነው ወስኖ ያንተ ድርሻን አስቀምጦልሃል። ለሌላውም ድርሻውን አስቀምጦለታል። እንዴት አድርገ በሌሎቹ ኪሳራህን ያድጋለሁ ብለ ታስባለህ? ይሄ በተለይ ተውሒድ የሌለው ሰው ነው፣ ወይም ተውሂድ ያልገባው ሰው ነው የዚ አይነት አሳስብ የሚያጠቃው ማለት ነው። ሁሉን ነገር የሚወስነው እድል የሚያከፋፍለው፣ የሚጠቅመው፣ የሚጎዳው፣ የሚሾመው፣ የሚሽረው፣ የሚያከስረው፣ የሚያነስረው አላህ ነው ብለ ታመንክ ከፍጥሮች ጋር ምን አገናኘ አንተ? ፍጥሮች ጓደኞች ናቸው ጎረቤቶች ናቸው ብቻህን እንዳትኖር ብቻ እንጂ ሁሉም የራሱ እድሉ ተወስኖለታል። ሀብታም መሆን ያለበት ሀብታም መሆን አለበት ድሃ መሆን ያለበት ድሃ መሆን አለበት። ምን አገባህ አንተ እና ሰዎቹን ነው አንተ የምትተናቆለው፣ ግን አልገባህም እንጂ አተካራህ ከጌታ ጋር ነው እኮ። ጌታ እንዴት ተኔ የበለጠ ሌላ ሰው ለምን ሌላ እድል ለሌላ ትሰጣለህ? ማለት ነው አላህን መቃወም ማለት ነው አላህን መቃወም። አግባብ ነው ማንም አቅል ያለው ሰው እና ሀብታም የሆነውን ሰው ለገሌ ለምን ሀብት ሰጥኸው? ለእኔ መስጠት ነበረብህ። በሱ ፈንታ ባለስልጣን የሆነውን ለምን እሱ እንሾመዋል? እኔ ነበር ማድረግ ያለብህ። አተካራው አላህ ጋር ነው እኮ ማለት ነው። እድሜ ያስረዘምክለትን ክለትን አንዱ በወጣትነት ይቀጫል። እንዲ አላህ አስጉድ ነው እንዳ የበሰበሰ ሽማግሌ እያለ ይህንን ወጣታውን ይወስደዋል። ስለምን አገባህን? እሱ አይደለም የፈጠረው። ስለዚህ ሀሰድ በጣም የሰው ልጆች ትልቅ በሽታ የችግራቸው ሁሉ ምንጭ ሀሰድ ነው ማለት ነው። ሀሰድ ደግሞ ከአንተ ጋራ ከመገጨቱ በፊት ጌታ ጋር ነው የሚያጣለህ። ጌታን ጣልቃ ገብነህ አንተ ጌታ ለምን ለነገሌ እንዲታረጋለህ ለምን ለነገሌ እንዲትሰጣለህ ስለምትል ራስክን በራስህ የምታቃጥለህ እንደ ጠዋፍ ማለት ነው። ራስክን በራስህ ታቃጥላለህ። የምትመቀኘው ሰው ግን ጌታ ካልቀደረ ምንም ነገር ልታደረገው አትችልም። ራስህ ግን በዚህ አስተሳሰብህ ራስክን ሁልጊዜ ስትቀጣ ትኖራለህ ማለት እና ወሚንሸሪ ሀሲድን ኢዛ ሀሰድ ተምቀኞች ምቀኝነት በሚመቀኙ ጊዜ እኔ ነኝና የነሱ እንደባና ሴራ የማቀው ጠብቀኝ፣ በል እኔ ጠብቀሃለሁ ይላል። አላ መፍትሔውን ነገረን ማለት ነው ካወቅንበት። ከዚህ ቀጥሎ ወደ ሁለተኛዋ ሱራ ስንገባ፣ ሱረቱ ናስ ትባላለች። መክያ እሷም አብረው ነው የመጡት በቅደም ተከተል። ሱረቱ ናስ መክያ፣ ወአያቷ ሲታ፣ ወላ ከምሳ ሲታናት። ያችኛዋ አምስት ናት፣ ሲደመሩ አስራ አንድ ናቸው ብለናል። ስለዚህ ይች ሱራ አሁንም በተውሂድ ነው የምታጠነጥነው ማለት ነው። በሌላ መልኩ እንደገና ሁሉም በተውሂድ ነው፣ ሶስቱም ተውሂድ ጋር ነው ያላቸው፣ ግን የተለያየ ሲስተማቸው ብቻ ይለያያል ማለት ነው። ጌታ ብቻ ነው ተሁሉም አደጋ ሊታደግና ሊከላከል የሚችለው ማለት ምን ማለት ነው? ታላ በስተቀር ያለ ሊጎዳ ሊጠቅም አይችልም። እሱም ብቻ ያዝ ፈፊሩ ኢለላህ የሚለውን ነው የሚያስተምረ ማለት ነው። ይህች ቁል አዑዙ ቢረብ ናስም እንደዛው ናት። በጥቅል መልኩ ቁል ይላቸዋል። ብስሚላ ረሕማን ረሒም መልእክተኛችን እንደዚህ በል አለቀጥሉ ቁል ምን ልበል? አዑዙ ቢረቢ ናስ በሰዎች ጌታ እጠበቃለሁ በል ይላል ማለት ነው። አህተሚ ወአልተጅእ ሸሻለሁ፣ እጠጋለሁ፣ ከላከላለሁ በማን በሰዎች ጌታ ሰዎችን በፈጠረው ኃይል በረበል ዓለሚን ማለት ነው እና ሁሉንም ሰዎች እንግዲህ ሀብታሙም ድሃውም፣ ጥቁሩንም ነጩንም፣ ምሁሩንም ሀይሙንም፣ ሴቱንም ወንዱንም፣ ድሃውንም፣ ክብሩም፣ ሰው የተባለም በሙሉ እኔ ነኝ የፈጠርኩት፣ የራሴ ንብረት ነው። እኔ ራሴ እቆጣጠረዋለሁ፣ ከፈለግኩት ደግሞ እኔ ራሴ እልከዋለሁ በፈለግኩት ላይ። ስለዚህ የሰዎችን ተንኮል እኔ ነኝና የማቀው፣ ቁል አዕዙ ቢረቢናስ በሰዎች ጌታ እጠበቃለሁና እከላከላለሁ በል ይላል ማለት ነው። ይሄ ሩቡብያ የሚባለውን ሲፈት አመጣልን ማለት ነው። አላህ እንግዲህ ሁሉን ነገር ካልነበረ ያስገኘ ነው። ታስገኘ በኋላ ደግሞ ማደግ ያለበትን ነገር መስፋት፣ መፋፋት ያለበትን ነገር ዕለት በዕለት የሚያስፈልገውን ነገር ሁሉ እየመገበ እያንከባከበ ያሰፈዋል፣ ያዳብረዋል፣ ያሳድገዋል ማለት ነው። ሰውን ሁሉ በሙሉ በዓለም ላይ ያለን የፈጠረ ከዛም ከፈጠረ በኋላ ደግሞ ሲሳውን እየሰጠ የሚያሳድግ የሚያኖረው የሚያሳድገው እሱ እስከሆነ ድረስ ሰውን ሊዳኝ የሚችለው አላህ ብቻ ነው። እና በሰዎች ጌታ ጠበቃለሁ ማለት ነው። ኢላህ ናስ ወይ መሊክ ናስ፣ መሊክ ናስ የሰዎች ንጉስ ይላል ማለት ነው። ንጉስ እንግዲህ ታውቃላችሁ ከሁሉም በላይ የሆነ ወሳኝ ኃይል የመጨረሻ ኃይል ማለት ነው። ግን በፍጡሮች መካከል ንጉስ የሚባሉ አሉ አይደለም። እነዛ ንጉሶች ው አሻጉሊት ናቸው፣ ንጉሶች አይደሉም። ትናንትና ያው ተራ ሰው ነበረ፣ ዛሬ በአጋጣሚ እድል አገኘ። የተወሰነች ክልል የበሬ ግንባር የምትል የኔ ሀገር ብሎ ንጉስ ነኝ ይላል። በየቀኑ ይታመማል፣ መፈንቅለ መንግስት ይካሄድበታል። ምን ይላል? ምኑ ንጉስ ነው ይሄ? እውነተኛው ንጉስ እኔ ብቻ ነኝ። አላላ መሊኪናስ ደሞ ክልል የሌለው የትም አለም የማይቆረስ የማይቀንስ የማይገነጠልበታ ሰማይ መሬቱ በሙሉ ዘላለም የሚኖር የማይሻር የማያረጅ የማያፈጅ የማንንም ጥጋት የማይፈራ ፍጹም ንጉስ ማለት እኔ ነኝና በታላቁ ንጉስ ሽሽ ወደ እኔ ይላል ማለት ነው። ሌሎቹ ያው ዳረጎት ተሰጥቷቸው ነው ለአንድ አፍታ? ትንሽ አለቃነት ቀበሌነት ተሰጥቷቸው ነው ርጭ ርጭ የሚሉት ያው ተነስ ይሉት ይሄዳል እና ትልቁ ወሳኙ ንግስታት እኔጋ ነው ያለውና፣ መሊኪናስ የሁሉም ሰዎች ንጉስ አጠቃላይ ንጉስ በሆነው ጌታ እጠበቃለሁና እሸሻለሁ በል ይላል ማለት ነው። ኢላህናስ የ የሰዎች ሁሉ አምላክ እውነተኛ አምላክ የውሸት አምላኮች ቅድም እንዳያችሁ በአንድ መድረክ ብቻ እስተ 360 ተከማችተዋል፣ ግን ምን የሚፈይዱት ነገር የለም። ትክክለኛውና ሀቀኛው አምላክ ግን ለሁሉም ዓለም አንድ አላህ ብቻ ነው። እና በፍጹም የሁሉም አምላክ በሆነው ጌታ እጠበቃለሁና እከላከላለሁ በል ይላል። በዚህ ሱራ ላይ አላህ ሱብሓነሁ ወተዓላ ሶስት ልዩ ልዩ ስሞቹን አስተዋወቀን። ከተለመደው ስራ ስሞች ውጭ ማለት ነው። ዋናው ስሙ እንደምናውቀው ያው አላህ ነው። ዘጠና ዘጠኝ ስሞች አሉት። አሁን ግን በዚህ ሱራ በመደዳው ሶስት ዋና ዋና ወሳኝ የሆኑ ስሞችን አስተዋወቀን ማለት ነው። አንደኛ ያው ቁል አዑዙ ቢረቢ ናስ። ረብ የሚለው ቃል ሁሉም ፍጡር የሚያውቀው ነገር ነው እና አንተ ትናንትና የት ነበርክ ቢባል ያ ቃል አልነበረም። ታልነበርክ ያመጣህ ማን ነው ቢባል ፈጣሪ አምላኬ ነው የሚለው ስሙን እንኳ ባያውቀው ያው አንድ ያመጣ እየት አለ ይላል። ከዛ ከተፈጠረ በኋላ ደግሞ ተርቢያ ያስፈልገዋል ማለት ነው የሚበላው የሚጠጣው፣ የሚጠቀምበት፣ የሚንከባከበው፣ መጠለያ ሁሉ ነገር ታልተሰጠው ህፃን አያድግም አይደለም እንደ ያንን እንክብካቤ የሚያደርግለት ማን ነው? አላህ ነው። ምናልባት አንተ እናት አባቴ ናቸው ያሳደጉት ሊሆነ እናት አባትህ ማን አመጣቸው? ንብረቱንስ ማን ሰጣቸው? ሰጣቸው አንተ እንዲንከባከብህ ስርህራ ማንነው ይሆን የሰጣቸው? እንደ አውሬ ጥለው ቢሄዱስ የሚጥሉ ሰዎች አሉም፣ ዲቃላ እየወለዱ በየመንገዱ። ስለዚህ አላህ ነው የሚያሳድገው ሁሉንም የሚያንከባክበው ማለት ነው። ስለዚህ የሁሉም ጌታ ፈጣሪ፣ የሁሉም አሳዳጊ ከሆነ እሱን ትተህ ወደ የት ነው የምትሄደው? በማን ነው የምትተካው? ከዛ መሊክ ናስ፣ ሰው እንግዲህ ይሄ ጌታ እንደ ሁሉን የፈጠረ ምን ያህል ጌታ ነው ኃይሉ፣ ስልጣኑ ምን ያህል ነው ብሎ ያስባል። ትንሽ ሲያስብ እውነተኛ ወሳኝ ስልጣን እሱ ነው ማለትን ያውቃል ማለት ነው። ምክንያቱም ሌሎቹ ደካሞች ናቸው። የተወሰነ አካባቢ ስልጣን አለን ይላሉ፣ ግን እነሱም ባልፈለጉትና ባልፈቀዱት ነገር ሲወድቁ ይታያሉ። ስለእነሱም ስልጣን የላቸውም በሀቂቃ ከሆነ እንግዳውስ፣ የሁሉም አምላክ አጠቃላዩ እሱ ነው ማለትን ታውቃለ። በሁለተኛ ደረጃ ስታስብ፣ ከዛ ጠለቅ ብለህ ስታስብ ደግሞ ይሄ የሁሉም ባለቤትና የሁሉም አንከባካቢ የሁሉም መጋቢ የሆነው ጌታ እኛን በዚህ መልክ የፈጠረንና የሚያኖረን ምን እንድናረግለት ፈልጎ ነው የሚለው ጥያቄ ይመጣል፣ በጭንቅላት ስታስማህን ነው። እሱ እንድናውቀው እንድናከብረው እንድናመሰግነው ነው የሚፈለገው። ይህ ከሆነ እሱ ብቻ ነው ማምለክ ያለብኝ፣ እሱ ብቻ ነው መገዛት ያለብኝ፣ እሱ ብቻ ነው ማወደስ ያለብኝ ትልና ወደሱ እሱ ተጠቃለ ትገባለህ ማለት ነው እና ራሱን እያስተዋወቀ ነው ማለት ነው። ማን እየፈጠረህ ማንን ትገዛለህ? ማንን እየቀለበህ ለማን ታመሰግናለህ? እያለ ነው ያለው ማለት ነው። ሌሎች ግን ውሸት እንኳን ራሳቸውን አይረዱም፣ እንኳን አንተን ቀርቶ ኢላህ ናስ ከን በእነዚህ እንግዲህ በሶስት ስሞች ተውሒድ የሩቡያና ተውሒድ የሉሉያ የሚለውን ነገር ከዚህ እንረዳለን ማለት ነው። ቁርአን በመግቢያው ሱራ ላይ በመደዳው አምስት ስሞቹን አስታውቀናል አላ Subhanahu Wa Ta'ala ሱረቱል ፋቲሃ ላይ አልহামዱሊላሂ ረብል አለሚን አላህ ረብ አርህማን አርሂም ማሊክ የውሚዲን አምስት ስም በመደዳው ራሱን እያስተዋወቀን ማለት ነው በአምስት ስሙ አስተዋውቀን ነበር በመደምደም ያው ሱራ ደግሞ በመደዳው ሶስት ስሞች አመጣልን ማለት ነው ስለዚህ ሁለቱም ላይ ሁለቱም መግቢያና መጨረሻ ላይ ረብ የሚለው ቃል ግን ተደገመ ዛ አልሐምዱሊላ ረቢ ልዓለሚን ነበረ፣ እዚ ደግሞ ቁል አዑዙ ቢረቢ ናስ፣ ረብ የሚለው ባለቤታችሁን የነኝ ፈጣሪያችሁን የነኝ ከእኔ ሸሽታችሁ ወዴት ትሄዳላችሁ? እኔ ጋር ተጣልታችሁ ማን ነው የሚያስጥላችሁ? እያለ ነው አላህ ስብሓነሁ ወተዓላ። ስለዚህ ተውሒድ የሩብያ ና ተውሒድ የልኡሉህያ የሚባለው አነጋገር ከዚህ ነው የመነጨው ማለት ነው። ትህትም አይደለም የመጣው አላህ ስብሓነሁ ወተዓላ አላህ በሚለው ቃል ብቻ አይደለም ራሱን እየገለጠና እያስተዋወቀን ያለው ረብ በሚለውም ቃል መሊክ በሚለውም ቃል ረህማን በሚለውም ረሂም በሚለውም ቃል፣ በዚህ ኩሉ ወቁኝ የዚህ ኩሉ ትርጉም ባለቤት የሆንኩት እኔ ነኝ፣ እና በተውሒድ ረቡብያ እኔን ተዋወቁና፣ ፈጣሪያችሁ ባለቤታችሁ አኗሪያችሁ ጠቃሚ ጎጃችሁ እኔም መሆኑን ካወቃችሁ፣ እኛ ደግሞ ለእሱ ምን ማድረግ አለብን የሚለውን ጥያቄ ተገንዝባችሁ ኢባዳ አለኔ ስታደርጉ ላኢላሃ ኢለላ ስትሉ ያኔ የኔና የእናንተ ግንኙነት ይሰምራል፣ ያምራል። ለተፈጠራችሁለት አላማ ትውላላችሁ፣ ለጀነት ትበቃላችሁ። ነው መልእክቱ። ቁርአን እንግዲህ ሲገባም ሲወጣም በተውሂድ ነው። በይዘቱ በሂደቱም በሙሉ ይህ ነው። በፈጣሪና በፍጡር መካከል ያለውን ግንኙነት መስመር ማስያዝ ነው ዋናው የቁርአን ተልእኮ ማለት ነው። እና በዚህ እንግዲህ በተለያዩ ስሞች እየተማጸናችሁ እና እየጠየቃችሁ ጌታችሁን ማባበልና መማጸን ትችላላችሁ፣ ይላል ሚንሸሪል ምን ወስዋስ ልኸናስ ከሁሉም ጥላት ሁሉ የከፋና የከበደ ብቅልም እያለ እያዘናጋ ሊያጠቃችሁና ሊያጠፋችሁ የሚስረገረግ ጥላት አለ። እናንተ የረሳችሁት ያ ጥላታችሁ ዲባቅ እንዳይመታችሁ በረበናስ በመሊከናስ በኢላህናስ ኔን ጧት ማታ እየጠራችሁና እየተማጸናችሁ ያ ጥላታችሁ እንዳያጠቃችሁ መከላከል ትችላላችሁ ይላል። ማን ነው እሱ ጥላት? ይሄ ኢብሊስ አዎ፣ ሰይጣን ነው እንግዲህ። ሸይጣን በጣም የሰው ልጅ ቀንደኛ ጥላት፣ አንድ ቁጥር እሱ ነው። ሌሎቹ ጥላቶች መለስተኛ ናቸው፣ የእሱ ተላላኪዎች ናቸው። ዋነኛው ግን ሙሉ በሙሉ ለአህተን ከነ ዱርየተው ብሎ በይፋ ያወጀ አደምን ያው በሱ ምክንያት ነው እና የተባረርኩት የተረገምኩት እኔ ደግሞ ባለኝ አቅም ሁሉ ለይን አኸርተን ላ የውም ልቅያማ ስተቂያማ ቀን እድሜ ከሰጠኸኝ ሙሉ ህይወቴም በሙሉ የአደምን ልጅ በማጥፋት ላይ ነው የማሳልፈው ብሎ ምሏል። በዛ መልክ እንግዲህ ሊየተቀን ያው እስካሁን ድረስ ሰለቸኝ ደከመ ሳይል የሰው ልጆችን ለኩፍር የሚዳርገው ለሽርክ የሚዳርገው ለኒፋቅ ለአንባገነንነት፣ ለጭፍጨፋ፣ ለዘረፋ ብልግና ለተላለፈው አይሽ ሁሉ የሚሾፍረን እሱ ነው እና ይሄ እንግዲህ አደገኛ ጥላታችሁን አታውት። ባጋሃድ ጦር መሳሪያ አዝሎ አይመጣም። በየት እንደሚመጣ አታውቁ። እንዴት እንደሚያደባችሁ አትነቁበት። ምንድን ነው እንዲህ አይነት አደጋ ያለው ጥላት ሲመጣ በማን ነው መከላከል የምትችለው? በኔ ነው። እኔ አየዋለሁ፣ አውቃለሁ። እንዴት እንደሚይዘው አውቃለሁኝ እና እናንተ የምትችሉትን ጥላት ባለ አቅማችሁ ልትቋቋሙ ትችላላችሁ። እሱ ግን ታቅማችሁ በላይ ስለሆነ ደግሞ ቸል ብሎ ሊታለፍ የማይገባ እናንተን ካላጠፋ በስተቀር እፎይታ የማያገኝ ስለሆነ እሱ እንዳያጠቃችሁና እንዳያጠፋችሁ ሚን ሸሪል ወስዋሲል ኸናስ ብቅልም እያለ እየደፈጠና እያደባ የሚያጠቃችሁና የሚያጠፋችሁን ሰይጣን ተንኮል ለመዳን ከፈለጋችሁ በእኔ በጌታችሁ መሸሽና መከላከል አለባችሁ ይላል። ጥላት ሲባል የሰው ልጅ በሁለት ይከፈላል። አንደኛ እንዳንተው አካል ያለው በገሃድ የሚታይ የጥላት ሆኖ ሊመጣ ይችላል። ይህንን ጥላት በሁለት መልክ ልትከላከለው ትችላለህ። አንደኛ በሰላም በድርድር የሚፈልገውን ነገር ለማድረግ የሚቻል ከሆነ ለመግባባት ትሞክራለህ። ተማባበል ጀምረህ ከማመደስ ጀምረህ ገንዘብ ከመስጠት ጀምሮ የተለያዩ ነገሮችን ያም አይቻል ከሆነ ደግሞ በአለህ ጉልበት ምናልባት ጉልበቱ ካለህ ባለ አቅም ልትቋቋመው ትሞክራለህ ማለት ነው። ያ ካልተቻለ ደግሞ በአንተ አቅም የማይቻል ከሆነ ወገኖችህን ታስተባብራለህ። አደለም እንዴ? ሊገል ሲመጣ በአንዱ ወንድሞችህን ያጎት ልጆችን ትጠራለህ። እንደዚህ ችግር ተፈጥሮብኛል ትላለህ። የታባክ ማነው የእኛን ወንድም ሲል ይፈራል። ብቻህን እንዳላደለ ያቅና ማለት ነው። ይህ ሁሉ የማያዋጣ ከሆነስ ወዳጅ ዘመድ ሊደርስ የማይቻል ከሆነ ጭራሹንም እሱን የማታየው ከሆነ ግን አብሮህ ነው ያለው። ሱብሓነላህ ምሸር ሳሲል ኸናስ የት ነው ያለው? ሰይጣን ሁለት አይነት ነው። አንደኛ የውጭ ሙተጀዊል የሆነ አለ ማለት ነው። ሙሽሪፍ አልአም ኢብሊስ አለ። በዓለም ደረጃ የሚያስተዳድራቸው ሸያጢኖች እንግዲህ ማዕት ናቸው፣ እንደኛ ናቸው። በሰው ላይ ይሰራጫሉ። እያንዳንዱ ያደ ባህል በየቀኑ ያው የሚያደርጉትን ያደርጋሉ ማለት ነው። እነዚህ ሸያጢኖች እንግዲህ ውጭ ያሉት አስተባባሪዎች ናቸው ማለት ነው። አመራር ሰጮች ናቸው። ግን ለእያንዳንዱ ሰው ቢያንስ ቢያንስ አንዳንድ ሰይጣን አለ። ቋሚ የት ነው ያለው? አንተ ቤት እንበል፣ በጎረቤት እንበል፣ ወይስ ጓዳ እንበል? አንተ ውስጥ አንተ ራሱ ቤቱ ነህ። ልብህ ውስጥ ነው የሚተኛው። ክፍሉ የሰዎች ልብ አለ። ወሱሱ ሊል ነው ወደፊት ማለት ነው። እንግዲህ እንዲህ አይነት ጥላት ከየት ነው? ማን ያክለዋል ይህንን ጥላት ሌላው ከጎረቤት አድብቶ መጥቶ ምናምን አድፍጦ ይተኩስብኛል ብለ ነው የምትፈራው ይህ ግን አንተ ውስጥ ነው ያለ አካልህ ውስጥ አለዚ ወስውሱ ፊ ሱዱር ናስ ምን ሸር ወስዋስ ልከናስ የሚለው ለምንድን ነው አንተ ጎበዝ ከወንክ ንቁ ከወንክ ልክ ጌታ አሁን እንደነገረህ ጥላት አለብኝ እኔ የማላየው የማልዳብሰው የማላቀው አደገኛ ጥላት አለብኝ ታልክ ጠዋት ማታ ጌታ በነገረህ መሰረት እነዚህን መከላከያዎች ትጠቀማለህ። ተውሂድህን ታጠንክራለህ። ወንጀል ነው ለእሱ ዋና በር መክፈቻው። ተውሂድህን በደንብ አጥብቀ እክላስህን አሟልተህ የተያዘዘህን ዋጅባትህን ሰርተህ የተከለከለውን ተከልክለህ ማታ ስተኛ ሙዓዊዘተን ቁል ሁወላህ አሐድ ቀርተህ አያተል ኩርሲይም ተጨመርክበት ጥሩ ነው። ያ ከሆነ ገደልከው ማለት ነው። ቀጠቀጥከው በቃ መግደል እንኳን አትችልም። ያው በጣም ይደክምና ይልፈሰፈስና ይወድቃል ማለት ነው። የት ነው የሚወድቀው? እዚሁ ልብ ውስጥ ነው ያለው። ግን ስራ መስራት አይችልም። ተቀጥቅጧል። ትንሽ ቆይቶ እንደምንም አንሰራርቶ ይነሳና ደግሞ ዘንግተህ ካገኘህ ስለ ጌታ ዚክር ምናምን ትተህ ወይም ደግሞ አንዲት ዋጅባ ታጓለህ ካገኘህ ያችን አጋጣሚ ይጠቀምና ቀጥ ይላል። ልክ እንደ ባብ አፉን ይከፍትና መርዙን ይረጫል፣ ልብህ ላይ ማለት ነው። አሁን ዚና ማድረግ አለብህ። አሁን መስረቅ አለብህ። አሁን እገሌን መዝረፍ አለብህ። አሁን

ፈዘየኑ ለውም ማበይነ አይዲሂም ወማ ኸልፈሁም። እያንዳንዳችን የእሱ ጌቶች ነን ማለት ነው። እንዲህ ዓይነት ጥላት ታዲያ የት ሄደን ነው የምናመልጠው? በምን መሳሪያ ነው ተኩሰን ራሳችንን በጥይትንም ታይሽ እሱን ለመግደል ብለን በምንድን ነው ልንከላከለው? አላህ ረብል ዓለሚን ነው የሚስጥር። የሚያውቀው ማን ነው? ያዝልኝ ይህን ውሻህን፣ አንተው እንዳስቀመጥከው አንተው ብቃኝ ታልክ፣ ግን እሱ ይይዝልሃል ማለት ነው።

እና ኸይር ነገር ካልሆነ በቀር እኔን ደፍሮ እንደዚህ ሸር ስራ ሊል አይችልም። መኖሩን ግን ያው ህጉ ስለሆነ አላህ አስቀምጦታል፣ አለ ይኖር፣ ምን ቸገረኛል? ስብሓናላህ። በሳቸው ደረጃ እንግዲህ እንዲህ ከሆነ ሌላው ሲዲቅ ነው ምንድነው የሚባል ነገር የለም። ይሄ ሸህ ነው፣ አቢር ነው፣ ተቀይ ነው። እነሱንማ በደንብ ነው የሚያደባቸው። እነሱ ተነቁ ብዙ ሰው ያነቁበታል፣ እና ሚሸር ልወሷሲል ከናስ እንግዲህ ቀጥ እያለ ያደ ባህል እንዴት ነው ሀገራ ማን ነው ይህ ሰው? እየዘንግቷል ተኝቷል፣ አሁንስ ይላል። ወዲያው ቀጭ ተንቅልፍ ነቃ ስትል አዙ ቢለ ሽጦ ረጅም ላኢላሃ ለ ታልክ በቃ ተመታ፣ እንደገና ይወድቃል ማለት እንደዚህ እያለ አለዚ ወሱሱ ፊ ሱዱሪ ናስ የትም ቦታ ሁኖ ሳይሆን ካምቡ ሰዎች ልብ ውስጥ ነው፣ አንተም ልብ ውስጥ፣ እኔም ልብ ውስጥ ደፍጦ ሁልጊዜ ልብህን እየጠባ መርዙን እየረጨ ወደ ሸር እንድት ሰግር ያደርግሃል ማለት ነው። ፊ ሱዱር ናስ በሰዎች ልብ ውስጥ አለዚ ወሱሱ ፊ ሱዱር ናስ ሚንልጅነት ወናስ እና ከሰውና ከጅን በሆኑት ደረቶች ውስጥ ተሰግስጎ የራሱን ዘመዶች እንኳን አያዝንላቸውም ማለት ነው። ጅኖችንም እንደኛው ይዘምትባቸዋል። እና በጅኖችም ልብ ውስጥ በሰዎችም ልብ ውስጥ ተሰግስጎ ሁልጊዜ ሰዎችን ለወንጀልና ለህገወጥ ነገር የሚገፋፋቸውና የሚወረጣቸው እሱ ነው። ይህንን አውቃችሁ በእኔ መከላከል ትችላላችሁ፣ ይላል ማለት ነው። ወይ ምን አልጅነቲ ወናስ የሚለው ሰይጣን ራሱ ሁለት መልክ ነው ለማለትም ተፈስሯል። ሰይጣን ሸያጢን አልኢንስ ወልጂን ይሁይ ባዕዱሁም ኢላ ባዕድ እንዳለው ሰያው የታወቀው ሰይጣን አለ፣ እንደገና የሰው ሰይጣን አለ። ስጋ ለበስ ሰይጣን፣ እሱ ኮርስ የሰጠው ያሰለጠ ነው ማለት ነው። አንዳንዱ ሰው ስጋ ለብሶ ተሰይጣን የማያንስ ሰው አለ፣ ኸይር ጭራሽ የማይስጥ ማሳቱለት የማያደርግ ያ ደግሞ አያድርስ ነው። ሙዓውዘተን በመቅራት አይለቅህም ማለት ነው። እሱም አብሮ ይቀራል። ስለዚህ ከሰውም ሆነ ከጅን እንደዚህ አይነት አደገኛ ሰይጣናቶችን እንዳያሳስቷችሁና አደጋ ላይ እንዳይጥሏችሁ ከፈለጋችሁ እኔ ጋራ መተዋወቅና መተሳሰር ነው የሚበጃችሁ። እነዚህን ሱራዎች ጠዋት ማታ ስንቅ አድርጋችሁ እያነበባችሁ ተተከላከላችሁ እኔ እጠብቃችኋለሁ እያለ ነው አርሐሙ ራሒሚን ለሁ ልሐምዱ ወሽክሩ ወለሁ እና ይህንን ሲምሪ አስተምር እንደሚባለው እንግዲህ ደካሞች ብዙዎቻችን ለእሱ ሰለባ ነን። እና ገና ችግሩ ሳይመጣ በፊት አስቦ ረበል ዓለሚን አርሐሙ ራሒሚን ከመሆኑ የተነሳ እንዲህ አይነት እኮ አደገኛ ጥላት አለብህ። ከጥላቱ ሁሉ የበለጠ ሊፈራ የሚገባው እሱን ታውቃለህ። ስለ እሱ ብሎ መጀመሪያ አስተዋወቀ። እሱን እንዴት መቆጣጠር ይቻላል ሲባል ደግሞ የፈለገው ሀይል ቢኖረ፣ የፈለገው መሳሪያ ቢኖረ፣ የፈለገው አዋቂ ብትሆን እሱን ልትከላከል አትችልም። ታልቻልክ ወደ እኔ ሽሺ፣ ለእኔ ሪፖርት አድርክ፣ እኔ እገታለሃለሁ እያለ ነው። ይህን ሁሉ ዲል እና መፍት እየሰጠን እንግዲህ፣ እኛ በጌታ ላይ ጀርባችን አዙረን አንተ አንፈልግህም ሰይጣን ይሻለናል የሚል ካለ ይሄ የራሱ ጥላት ነው ማለት ነው። እና ወቅቱ እንግዲህ እየተገባደደ ነው። አልሐምዱሊላህ። አላህ እንግዲህ መልካም ፍቃዱ ሆኖ ይሄው ይሄንን ተፍሲር አራት ዓመታት በፊት እንደ ዋዛ ሰፈር ውስጥ ትንሽ መስጂድ ውስጥ አንድ ሁለት ወይም ሶስት ሰዎች ሁነን ጀመርን። እንደገና አላህ ይህን ቦታ ሰጠን፣ ይሄው ዛሬ ለማጠቃለል ቻልን ማለት ነው። ያላህ ፈድል ነው። በዚህ መካከል ስንቶቹ ተውን ይሄዱ አሉ አብረውን ሲቀመጡ የነበሩት እና ብዙዎቻችሁ እርግጽ ያው ዘግይታችሁ ወደ ኋላ ነው የመጣችሁት። አያው የጀመሩና የዘለቁም አሉ። አላህ የወፈቃቸው ለወደፊትም ደግሞ አላህ ፍቃዱ ከሆነ እንቀጥላለን። ያልሰማነው በአወል በኩል የዛሬው እንግዲህ በዚህ ይጠቃለላል። አላህ ሱብሃነሁ ወተዓላ የሰማነውን በአጠቃላይ የቁርአን መለክቱ ፈጣርና ፍጡርን ማስተዋወቅ ነው እና በጌታ ላይ ሸፍቶና አምጾ የትም አይደረስም። እንዱ ዝም ብሎ ዘሎ ዘሎ ተላልጦ መውደቅ እንጂ ላታመልጭኝ አታሩጭኝ ነው። ጌታ ጋር መጣላት ጅልነት ነው። ሌላ ፍጡር ጋር መጋጨት ግን ልትችለው ትችላለህ። ቢያንስም ኮብለ ወደሌላ ሀገር እሱ ወደማይቆጣጠረው መሄድ ትችላለህ። ጌታ ጋር ከተጣላህ ግን የት ነው የምትሄደው? ሰማዩ የሱ መሬቱ የሱ ዱኒያ የሱ አኸራ የሱ ሁሉ ነገር ነውና ጌታ ጋራ ፈፊሩ ኢለላህ እንዳለው ሙል ጊዜ ለመዳን ከፈለግ የሱን መመሪያ መቀበልና መከተል ለሱ ታማኝ አገልጋይ መሆን ነውና መፍትሄው ቃላቱን ለመስማት እንደቻልን ደግሞ በስራ ላይ ለመዋልና ለመጠቀም ያብቃን እያልን የዛሬው ደርሳችን እዚህ ላይ ይጠቃልላል። ወሰለ ላሁ ወሰለማ አላ